እንግዲህ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በኮመንት ላይ ደግሞ አሰብ አስተያየታችሁ እየሰጣችሁ እኚ ነገሩ ማለት ነው። እመለሳለሁ። እሺ ቤተሰብ፣ እስቲ ጋር ደግሞ ምን አለኝ ሎሚ ስንጀበልና ሽንኩርት፣ ነጭ ሽንኩርት አለ። እሱንም እዚህ ጋ እንደመጨመራቸው ማለት ነው። አንድ ላይ ይበስላሉ። ደግሞ እመጣለሁ እንገራችን ላይ የምንጠቀማለው እ ማጅ እጠቀማለሁ። ማጅ እጠቀማለሁ። በምንሰራቸው ምግቦች ላይ ማጅ አልተውም። ማጅ እንጠቀማለን። እነሱም ምንድን ነው? ሁለት ፍሬ ነው እንጠቀመው እዛ። እነሱም ምንድናቸው? ሁለት ያው ጨምሬያለሁ ማለት ነው። እንደዛሁን ምንድን ነው የቀረኝ? ማጫው ስለሆነ ደግሞ ማጫው ትንሽ ነው የምንጨምረው? ከዛ ምን እናደርጋለን ጉዳይ ይብሰል ማለት ነው። እንመለሳለን ውዶችዬ፣ በዚህ መልኩ ይሄውና፣ እንደዚህ እንደዚህ እየበሰለ ዶሪቲ እየበሰለች ነው ማለት ነው። እንግዲህ ይሄውና፣ አሁን እንደዚህ እየበሰለ ነው፣ እየበሰለ ነው። ከዛም በኋላ እንግዲህ በድጋሚ እንመጣለን ማለት ነው። እዚህ ጋር ነው ምንድን ነው እሱ። እዚህ ጋር ደግሞ የታጠበች ሩዝ አለች ማለት ነው። እንግዲህ ያው እስከ ምን የመለስ ተከታተሉት ማለት ነው። በጣም ቆንጆ ነው። ሽታው ራሱ በጣም ነው የሚጣፈጠው። ቅመሞች ነ የጨመርኳቸው ከምር ይጣፍጣል ሽታው። እናስሩ እናቀመሱት እንዳታልፉት ማለት ነው ቤተሰቦች። እዚህ ጋር ደግሞ የጋለ ዘይት አለኝ። እዚህ ጋር ደግሞ ሽንኩርት ሽንኩርት ሽንኩርት ይቃበል

የሁላችሁን ሽንኩርጤን እንደዚህ እየጠበስኩ ነው እና እስከመጨረሻው ተከታተሉ ማለት ነው። ካመር ተወዱታላችሁ፣ ተወዱታላችሁ፣ ይሄን አሰራር ተወዱታላችሁ። ካመር በጣም ነው ቆንጆ ነው። ተከታተሉ፣ እስከመጨረሻው ቪዲዮውንም ለማየት ሞክሩ ማለት ነው። እንግዲህ ይሄ ይሄ አሁን ምንድነው፣ ጥመም ልጨምር ነው አሁን። እንግዲህ ዶሮ ለመቀመም ነው ማለት ነው። ይሄ እንግዲህ አረቦቹ ማለት ሳምን አይዱታል ይሄ ሰምና ይሉታል ማለት ነው። ከዛ ደግሞ ይሄ ምንድነው? ነጭ ሽንኩርት ፓውደር ነው ማለት ነው። ነጭ ሽንኩርት ፓውደር ነው ምንድነው እሱ እሱንም እንጨምራለሁኝ ማለት ነው። እዚህ ጋር ደግሞ ምንድነው ኬሪ ያለኝ ማለት ነው። ኬሪ ምንድነው ትንሽ ጨምራለሁ ማለት ነው። እዚህ ጋር ምንድነው ከለር አለኝ ማለት ነው ይሄ ደግሞ ምንድነው ይሄም ሽንኩርት ይሄ ቀይ ሽንኩርት ፓውደር ነው ማለት ነው ይሄ ሽንኩርቱ ነው ይሄ ደግሞ ቀሪ ነው መለሳለሁ ቆይ እዚህ ጋ ደግሞ ካሞን አለኝ ማለት ነው ይሄ ካሞን አለኝ ከዚህ ጋር ደግሞ ምንድን ነው ግስበር አለኝ

እናንተ ያው እንደ የቤታችሁ ትጨምራላችሁ መጠኑን እንደ የመገናችሁ ትጨምራላችሁ ማለት ነው። ከዛ ምን እናደርጋለን?

አብሏቸው በጣም ው የሚያምውምውየሚያምረው ቆንጆ ነ። ሞክሩት ሲ ቅድም ዶሮም ደግሞ የቀቀልኳት ቅድም የተቀቀለችውን ዶሮ በዚህ መልኩ እንደዚህ እየበሰለች ነ እየበሰለች ነ ቅድም በቀማንኩትም ማለት ነው።

እየደረሰ ደግሞ እየደረሰ እየደረሰ እየደረሰ ሲል በጣም ቆንጆ ነው። በዚህ መልኩ ደርሳለች ማለት ነው እንግዲህ። ቆይ ደግሞ መጨረሻውን ተመለሰ እስከምናደርስ ተፋጠሩ። አሁን ይህልን እንደዚህ አድርጌ ደርሳለ ማለት ነው ዶሮ